ክቡራትና ክቡራን ዩቲዩብ ቻናል ቤተሰቦቻችን እንደ ናችሁ? እኛ አለን፣ እግዚአብሔር ይመስገን። ዛሬ በአዲስ ፕራንክ መጥቻለሁ። ምርጥና ሌተስት የሆነ ፕራንክ ይዤ መጥቻለሁ። ማሪያውን ጎረቤት ሄዳለች እና ማታ ነው፣ ጎረቤት ሄዳለች። አሁን ምን አስብኩኝ? የሌሊት ልብስ፣ ትራስ ምናምን ይዤ ሳሎን ይዤ መጥቼ በቃ ካንች ጋልተኛም እዚህ ነው የምተኛው ልላት አስቤያለሁኝ። ምን ትላለች? አላቅም እስከ መጨረሻው ድረስ ተከታተሉኝ። አሁን እንዳትመጣ መጨረስ ያለብኝ ይመስለኛል፣ ምክንያቱም ፕራንክ እንዳይመል እንዳይበላሽ እናንተ ግን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይደርስ ስፔሻል ግን ላይክ እያደረጋችሁ ዩቲብ ቻናል ቤተሰቦች እንግዲህ እንደምታዩት ልትመጣ ነው። ቻው ምናም ስትል እየሰማት ነው። በጣም ነው ማስነቅላት እዚሁኛ በታሪክ አልገባም ብዬ ነው ግግ የምምልባት ይህንን ማይክሮፎንንም ማትባንንበት ቦታ ነቁጭ ማድረገው ተከተሉኝ። ተመልካቾች ዛሬ አልሰማትም። እብድ ነው ማድረጋት። ልብሴን አመላልሽ የሚተኛ ሌሊት የራሴ ድርሻ የሆኑት ትራሶቼን ምናምን አመላልሳለሁ። ትራሶቼን አመላልሽ። አልሰማትም። ዛሬ እብድ ነው የማደርጋት። ዛሬ እብድ ነው የማደርጋት። ሰማት አይመስለኝ። መጣች መጣች መጣች መጣች

በ ብታማ ብቻዬን እንደምተኛ አልኩት አይደል? በቃ ካንቺ ጋር አልተኛም ግቢና ደስ ይላልሽው። እራትሽ ብላ ምሰርናል ብላ ከዚህ በኋላ። ውድ ባል እኔ ኬክ። ነይ።

አሁን መተኛት የለብኝም። እሺ፣ ተነስ ተነስ። እሺ፣ ተጠጋልኝ ተጠጋልኝ። እሺ፣ በእናትሽ ያላንተ እንዴት ነው የምችለው? ይሄ ብርድ አህ አረ በእናትህ ተነስ፣ አብረን እንተኛ። ውይ ቀን ቀን ስራ ይጠፋም፣ አስሮ የሚያውለኝ የማያስተክዘው የማያሳስበኝ፣ ሲመሽ ግን ችግር ነው ስሆን ለብቻዬ! ትዝ ትለኛለ ማልቀስ ነው ስራዬ። ሲመሽ እደክማለሁ። የመጣል ትዝታ የማይደበዝዘው የማያልቅ ናፍቆት የኑሮ ዱብ ዱብ ቀን ቀን ይዘኛል። ግን መምሸቱ አይቀርም ማን አለው ይለኛል። ሲመሽ ይታመማል። መላው ሰውነቴ የምወደውን ሰው አንተን በማጣ። እንዴ አሁን ይሄ ዘፈን አሁን የሚያስተኛ ነው ፍቅር ማሬ በእናትህ ተነስ፣ ተጠጋ በእናትህ። ከመቼ ጀምሮ ነው ደግሞ ብቻ መተኛት የተጀመረው እዚህ ቤት? በቃ እኔም ከአንተ ጋር ነው የምተኛው። ኔቨር፣ ብቻዬን አልተኛም። እንደ ተጠጋ

ከመቼ ጀምሮ ነው ደግሞ? ብቻ በፊት ከዚህ በፊት ብቻ ነው ተነስ። የማይደረገው አይቻልም። እሱን ማለት ነው ደስ የሚልህ ቦታ የምተኛ የነበረው በፊት፣ ሲንግል በነበርክበት ሰዓት አይተሻታል? ብርዷን ምኗን

ይህን የምጨኝበት ፍራንክ ነው። ኢትዮፕ ቻናል ቤተሰቦቻችን እርግጠኛ ነኝ ተሳክቷል። ማይ ጋር አለ። ኧረ ምንድን ነው እዚህ? እኮ ብተኛ ነበር የሚሻለኝ። እግዚአብሔር ይመስገን። በስመ አብ። ግን ገና አንቺ ሳትኖሪ እንትን ተሰማኝ፣ ብርድ ብርድ አለኝ። እንዴት ነው እንጂ አልተኛም ምናምን ይባላል የተኛሽ እንደውም ብዬ እኮ ነው አጠቃላይ ትራስ ያመጡት ነይ በር አሁን ትዳር ተይዞ ምናምን አልተኛም ምናምን አንቺን ጥዬ ምናምን እኮ አይባልም የኢቲ ቻናል ቤተሰቦቻችን ቪዲዮአችን እንዳያችሁት ነው ያው እንደምታየው ደስ ያለ ቦታ መተኛት የምችል አይመስለኝም ላይክ ሸር ሰብስክራይብ ማድረግ እንዳይረሳ በሌላ ቪዲዮ እንመጣለን።